ሰላም ሰላም እንዴት ናችሁ እያላችሁበት፣ ሰላምታ ይድረሳችሁ። አቤል ስፖርት ላይ ትገኛላችሁ። ከኢንተርናሽናል ብሬክ መልስ የአውሮፓ ሊጋዎች ከትላንትና ጀምሮ ተመልሰዋል። በርካታ ያሉ መርሃ ግብሮች ይከናወናሉ። ግን በቀዳሚነት የምናነሳው በእንግሊዝ ፕሪሚየር ሊግ በቀዳሚነት ከሚነሱ ልክ በጀርመን ክላሲከር እንዲሁም ደግሞ በስፔን ላሊጋ ኤል ክላሲኮ እንደሚባለው የእንግሊዝ ፕሪምየር ሊግ በጣም በጣም ድንቁ ጨዋታ ሊባል የሚችለው በታሪክ በብዙ ነገሮች ሪቫለሪ ናቸው ብለን ልናነሳቸው የምንችላቸው ማንችስተር ዩናይትድ ከሊቨርፑል ጋር የሚያደርጉት የ2025/26 የውድድር ዓመት የመጀመሪያ የመክፈቻ መርሃ ግብራቸውን እነዚህ ሁለት ቡድኖች ያከናውናሉ። ታዲያ እነዚህ ሁለት ቡድኖች ጨዋታቸውን ሲያደርጉ በርካታ ሀሳቦችን ይነሱበታል። ማንቸስተር ዩናይትድ በእንግሊዝ ፕሪምየር ሊግ ተስፋ ሳይቶ ነበር ወደ ኢንተርናሽናል ብሬክ ያቀነው ነው። በአንጻራዊነት ሊቨርፑል ደግሞ ሶስት ተከታታይ ጨዋታዎችን በአርኔ ስሎት ስር ለመጀመሪያ ጊዜ ሽንፈትን ያስተናገደበት የውድድር ዓመት ነበር። እንደምታስታውሱት በአውሮፓ ሻምፒዮንስ ሊግ እንዲሁም በክሪስታል ፓላስ እና በቼልሲ ደግሞ ሽንፈት ያስተናገደባቸው ወቅቶች ነበሩ። ሁለቱም አሰልጣኞች ጋዜጣዊ መግለጫ ሰጥተዋል። የተለያዩ ሀሳቦችን እያነሱ ነው የሚገኙት እንደውም አርኔ ስሎት መግቢያቸው ላይ ማንቻስተር ዩናይትድ አሁን በደረጃ ሰንጠረዡ ላይ የሚታየው ሳይሆን አጀማመሩ እጅግ በጣም ጥሩ ነው የሚል ምልክታን ገልጸዋል። ሰር ጂም ረትክሊፍ ደግሞ አሰልጣኝ ሩቤን አሞሪም በጋዜጣዊ መግለጫ በሰጡት ወቅት ላይ ሁልጊዜም ቢሆን ከጨዋታ በኋላ መልእክቶችን ይልክልኛል፣ በተለይ ቴክስቶችን ያደርጉልኛል፣ ግን ሁልጊዜም ሁልጊዜም ይላሉ። እሳቸውም እንደሚሉት ቀጣዩ ጨዋታ በጣም ወሳኝ ነው ይላሉ በእግር ኳስ እና ሁለቱ ቡድኖች የሚያደርጓቸው መርሃ ግብሮች በብዙ ጉጉት የሚጠበቁ ናቸው። ምክንያት ካለን በእንግሊዝ ፕሪሚየር ሊግ ሊቨርፑል ታሪካዊ የሆነውን ለአንደኛ ጊዜ እንግሊዝ ፕሪሚየር ሊግን ለማሸነፍ ብለውም ደግሞ ከመሪው አርሰናል ነጥቡን ለመረከብ የደረጃ ስንጠረዥን ከአናት ሆኖ ለመምራት፣ እንዲሁ ደግሞ በሩበን አሞሪም ስር ዩናይትድ ማድረግ ከተሳናቸው ጉዳዮች ውስጥ አንዱ ባክቶባክ ጨዋታዎችን ማሸነፍ እንደሆነ ይታወቃል እና ያንን ለማድረግ አዲስ ታሪክ የመስሪያ አጋጣሚ ሊፈጠርላቸው ይችላሉም ጭምር ተብሎ ከሚነሱ ጉዳዮች ውስጥ አንዱ ሆኖ ልንመለከተው እንችላለን። እነዚህ ሁለት ቡድኖች የሚያደርጓቸው መርሃ ግብሮች በብዙ መልኩ ከሚጠበቁ ጎሎች እንዲሁም ጨዋታዎች መካከልም ጭምር አንዱ ነው። ደግሞ የሚጠበቁ ተጫዋቾችም ጭምር አሉ። ይህንን ጨዋታ በተመለከተ ልክ ከዚህ ቀደም ሁሉ በተለይ በደርቤ ጨዋታዎች ላይ በርካታ ጎሎችን የሚያስቆጠሩ ተጫዋቾችን ስናነሳ እንደነ አለን ሺረር፣ ቴሪ ኦንሪ፣ ሮቢ ፎውለር፣ አርሊንግ ብራውተላንድ፣ ስቴቨን ጀራርድ አይነት ያሉ ተጫዋቾችን እናነሳለን። መሐመድ ሳላህ ግን በጣም በጣም ድንቁ ተጫዋችም ጭምር እንደሆነ ይታወቃል። ንን በተመለከተ እና ባለፉት 17 ጨዋታዎች ዩናይትድ ላይ 16 ጎሎችን ካስቆጠሩ ጨዋቾች መካከልም ጭምር አንዱ እንደሆነ ልናነሳ እንችላለን። ታዲያ ይህኛው ጨዋታ ስድስት የሚጠጉ ቁልፍ ምክንያቶች አሉት ተብሏል። እንግዲህ የትኛው ቡድን በበላይነት ጨዋታውን ማሸነፍ ይችላል? ከዚህ መነሻ ልናነሳቸው የሚገቡ የተለያዩ ሀሳቦችንም ጭምር የሚይዝ የጨዋታ መርሃ ግብር በሁለቱ ቡድኖች መካከል የሚደረግበትም ጭምር እንደሆነ ይታወሳል። ዕለተ እሁድ ላይንን ጨዋታ ስናከናውን ብዙ አነጋጋሪ ነገሮችም ጭምር ጨዋታው አሉት ማለት እንችላለን። ቀደም ሲል እንዳለው ባለፉት የቅርብ ጨዋታዎቻቸውን በተመለከተ ዩናይትድ ጥሩ ጊዜን እያሳለፉ ከማይገኙ ቡድኖች ውስጥ አንዱ እንደሆነ ይታወሳል። ለዚህ እንደው በሊግ ውስጥ ጥሩ ነው ብለን የምንለው የመጨረሻ ጨዋታውንና የመጀመሪያውን ጨዋታ በአርሰናል የተሸነፈበትን ቅጽበት ልናነሳ እንችላለን። ታዲያ ይህንን ጨዋታ ይወስናሉ ተብለው ከሚነሱ ጉዳዮች ውስጥ አንዱ በቀዳሚነት የሚቀመጠው የሞሐመድ ሳላ ዳግም ወደ እንግሊዝ ፕሪሚየር ሊግ ጎል አስቆጣሪነት የመመለሻ ጌም ሊሆን ይችላል የሚሉ ሀሳቦች ይነሳሉ። ዘንድሮ ጥሩ ጊዜን እያሳለፉ ከማይገኙ የዚህ ቡድን ቁልፍ ተጫዋች መካከል አንዱ ተደርጎ ሊነሳ ይችላል። በተለይ በሊቨርፑል ቤት ውስጥ ሳለ የትሬንት አሌክዛንደር አርኖልድ ወደ ሪያል ማድሪድ ማቅናት የዚህን ተጫዋች በተለይ በተለይ ከሱ ጀርባ ያሉ ተጫዋቾች ትሬንት ይታወቃል። ከሱ ጀርባ ሆኖ በርካታ ቁልፍ የሚባሉ ኳሶችን ለእርሱ እንደሚመግብ ይታወቃል እና ያንን በደንብ ሚስ እንዳደረገም ጭምር ይነሳል። ይሄ ብቻ አይደለም፣ እንዲሁ ደግሞ አንዳንዶቹ እንደ ምክንያትም ጭምር የተነሱ የሚገኙት በቡድኑ በኩል ሰደን ሊያጋጠመው የዲዮጎ ዦታ ህልፈተ ህይወትን ተከትሎ መሐመድ ሳላ ጋር ጥሩ ስሜቶች እንደሌሉ እና ምናልባት ተጫዋቹ ወደ ጥሩ ብቃቱ እንዳይመጣም ጭምር እንደ እንቅፋት ከሚነሱ ጉዳዮች ውስጥ በቀዳሚነት ሊነሳ የሚገባ ጉዳይ ነው ተብሏል። እንዲያውም አንዳንዶች እንደሚሉት ለምንድን ነው መሐመድ ሳላ እንደዚህ ስትረግል እንዲያደርግ ምክንያት የሆነው የሚሉ ሀሳቦችም ጭምር ሲነሱ ቀደም ሲል ያልናቸው ምክንያቶችም ጭምር ይነሳሉ። የሞሐመድ የትሬንት አሌክዛንደር አርኖልድ አለመኖር ብለውም ደግሞ የጓደኛቸው ህልፈተ ህይወት በትልቁ ሊነሳ የሚገባ ጉዳይ ይመስለኛል። 24/25 በጣም ጥሩ ጥሩ ሲዝን እንዳሳለፈ ይታወቃል። 34 ጎሎችን አስቆጥሯል። 23 አሲስቶችን አድርጓል። በ57 ጎሎች ላይ በቀጥታ ተሳትፎ ማድረግ ከቻሉ ጫዎች መካከል አንዱ እንደነበር የምናስታውሰው ነው። ሞሐመድ ሳላና በሁለቱ ክለቦችም ጭምር ሲገናኙ በቀዳሚነት የሚነሳው በዩናይትድ ላይ በርካታ ያሉ ጎሎችን ካስቆጠሩ ጨዋቾች መካከልም ጨመሩ ይነሳል። በቀዳሚነትም የሚነሳው ዩናይትድ ላይ በ15 ጨዋታዎች 13 ጎል አስቆጥሮ ስድስት ለገበ የሚኑ ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነው። በ19 ጎሎች ላይ ተሳትፎ አድርጓል። ከሱ በመቀጠል ቀደም ሲል ስናነሳው የነበረው፣ እንዲያውም ከአብዛኞቹ ተጫዋቾች ያነሰ ቁጥር ነው ያለው። አለን ሽረር 14 ጎሎችን አስቆጥሯል። ቴሪ ኦንሪ 12 ሮቢ ፋውለር 11 የአርሊንግ ብራውት ሃላንድ 11 የሃላንድ እንኳን በስድስት ጨዋታዎች ነው። በጣም በጣም ከዚህ የተሻለ ቁጥሮች ላይ መድረስ የሚችልበት እድል አለ። ከዛ ባለፈ ግን ስቲቨን ጂራርድ ነው ሰላሳ ጨዋታዎችን አከናውኖ በአስር ጎሎች ላይ ተሳትፎ ማድረግ የቻለው ስምንት አስቆጥሮ ሁለት አሲስት አድርጓል። እና ይህኛው ጨዋታ መሐመድ ሳላ ወደ ጥሩ አቋም ለመምጣትም ጭምር የሚያግዘው መርሃ ግብር እንደሚሆን ገና ከወዲህ የተነሳ ነው የሚገኙት። ወደ አስር ነጥብ አንድ አካባቢ የሚጠጋ ኤክስ ጂ ያለው ዘንድሮ በአቨሬጅ ከተመለከት ነው ማለት ነው እና ግን ይሄ ደግሞ ጎሎችን ከማስቆጠር አንጻር ሞሐመድ ሳላህ ጥሩ ሲዝን አለማሳለፉ ይህኛው መርሃ ግብር ግን ወደ ጎል ለማስቆጠር በእጅጉ ረዷል ተብለው ከሚጠበቁት ውስጥ አንድ ይሆናል። በዩናይትድ በኩል በዚህ ውድድር ዓመት በርካታ ለግብ የሚሆኑ ኳሶችን በመፍጠር ደግሞ በቀዳሚነት ከሚነሱ የእንግሊዝ ፕሪሚየር ሊግ ቡድኖች ውስጥ አንዱ ነው። ከየትኛውም ቡድን በላይ አንድ መቶ አስር የሚጠጉ ኳሶችን ሞክሯል። ይህም በጣም በርከታ ያለ ቁጥርን አስመዝግቧል። በዚህ የውድድር ዓመት ኤክስጃቸውን ከተመለከት ነው ወደ 14 ነጥብ አንድ ጎል የመሆን እድል ነበራቸው እነዚህ ኳሶችን በተመለከተ ግን ከነዚህ ሁሉ ሙከራዎች ደግሞ ዩናይትድ ዘጠኝ ብቻ ጎሎችን ነው ማስቆጠር የቻለው። ይህም ማለት አንደር ፐርፎርመንስ ነው እየተጓዘ የሚገኘው። እና ደግሞ ወረስት የሚባለው የአውሮፓ ቆይታ አለው ማለት እንችላለን። በአምስቱ ታላላቅ ሊጎች ከሚገኙ ቡድኖች አንጻር ከተመለከት ነው በእንደዚህ አይነት ቁጥሮች ማለት ነው። እና እያስተዋለንም እንደምንገኝ በ20 6 የውድድር ዓመት በእንግሊዝ ፕሪምየር ሊግ ሰባት ጎሎችን አስቆጥሯል። 110 ሙከራዎችን ቀደም ሲል እንዳልነው አከናውኑ። ሰባት ጨዋታዎችን አክነናል። በአቨሬጅ በየጨዋታው አንዳንድ ጎል ብቻ ነው ቡድኑ የሚያስቆጥረው ማለት ነው። እና ይሄ የወረዱ ስታስቲክሶችን ልናነሳ የምንችልበት አይነት መርሃ ግብር የመሆን እድል ይኖረዋል ማለት ነው። በዚህ ውስጥ ደግሞ በሊቨርፑል በኩል የሚጠበቁት አሉ። በእርግጥ አሊሰን በዚህ ጨዋታ ላይ አይሰለፍም። ጆርጂ ማማርዳሽቪሊ ነው በዚህ ጨዋታ ላይ በቋሚነት የሚጀምረው ሰው፣ እሱን እንመለከታለን። ኢብራሂማ ኮናቴ ላይ ጥርጣሬ አለ ነገር ግን የመሰለፍ እድሉ በጣም ሰፊ ነው። ግን ዘንድሮ እነዚህን ተጫዋች በተመለከተ ወደ ጥሩ ብቃቱ ላይ አይደለም እየመጣ የሚገኘው ሚሎስ ኬርኬዥ፣ ያ በበርንሞዝ የምናውቀው ጥሩ ፎርም ላይ የሚገኘው ተጫዋች ገና ወደዚ አይነት ብቃት ላይ እየመጣ የማይገኝ ተጫዋች እንደመሆኑ መጠን በዚህ ጨዋታ ላይ እነዚህ ተጫዋቾች የሚነሳሱበት አይነት መርሃ ግብር የመሆን እድል አለው የሚሉ ሀሳቦች እየተነሱ ነው የሚገኙት። ከዛ ባለፈ በዚህ ጨዋታ ላይ እስከ መጨረሻው ደቂቃ ድረስ መታገል የሚሉ ሀሳቦች ይነሳሉ። በተለይ አንዱ በዚህ ደደር ዓመት በተመለከት ነው ሰባ በሚጠጉ ጨዋታዎች ሀያ አራት ጎሎችን አስቆጥሯል። በተለይ ከዘጠናኛው ደቂቃ በኋላ ማለት ነው። በሰባት ጨዋታዎች 24 ጎሎች ተቆጥሯል። ይህም ማለት በርካታ ጎሎች ይቆጠራሉ ማለት ነው በእንግሊዝ ፕሪምየር ሊግ የመጨረሻዎቹ ደቂቃዎች ላይ ከዚህ መነሻ የትኛውም ቡድን ቢሆን ዩናይትድም ሆነ ራሱ ሊቨርፑል ጨዋታውን ለማሸነፍ የመጨረሻዎቹ ደቂቃዎች ድረስ መታገስ እንደሚኖርባቸውም ጭምር በደንብ ያሳያልና ራሱ ሊቨርፑል ዘንድሮ በተለይ በተለይም ባለፉት ጨዋታዎች በተሸነፈባቸው መርሃ ግብሮች የመጨረሻዎቹ ደቂቃዎች ላይ የተቆጠሩበት ጎሎች ምክንያት ናቸው። ራሱ ክሪስታል ፓላስ ከዛ ባለፈ ከቼልሲም ጋር በነበሩ ጨዋታዎች ይህንን በደንብ እንደተመለከተን እናስታውሳለን እና በዚህ ውድድር ዓመትም ራሱ ሊቨርፑልም ጭምር በተለይ ከዘጠናኛው ደቂቃ በኋላ አምስት ጎሎችን አስቆጥሯል። ይህም ማለት በአምሳ በመቶ የጎል ተሳትፎም ጭምር ቡኑ ነበረው ማለት እንችላለን። በመጨረሻዎቹ ደቂቃዎች ላይ እና በርከት ያሉ ጎሎች የሚስተናገዱበት እንደመሆኑ መጠን እስከ መጨረሻው ድረስ በጨዋታው ላይ ቡኖች ሁለቱም ቡድኖች ጨዋታውን የማሸነፍ እድል እንዳላቸው በመገንዘብ ከጨዋታው ሞመንተም ውስጥ አለመውጣት ሌላው ለጨዋታው ማሸነፍ ምክንያት ይሆናሉ ተብለው ከሚነሱ ጉዳዮች ውስጥ አንዱ ነው። ከዚህ ከዚህኛው ባሻገር የአማካይ ቦታውን በተመለከተ ፔስን ስፔስን በመፍጠር ደረጃ የፍሎሪያን ቪርትዝ የጨዋታው ላይ ተጽዕኖ ሌላው ከሚጠበቁ ጉዳዮች ውስጥ አንዱ ነው። ኦፍኮርስ ብዙኑ ሰዎች አሁንም ይህንን ተጫዋች በተመለከ የተከላከሉለት ነው የሚገኙት። ነገር ግን ጥሩ ጊዜን እያሳለፈ አይደለም። የምር ለመናገር ፍሎሪያን ቪርትዝ ግን አሁንም በእንግሊዝ ፕርምየር ሊግ ሀያ አንድ ቻንስክሬት በማድረግ ከየትኛውም ተጫዋች ከፍ ያለ ቁጥር አለው። በእርግጥ በኤቨርተን የሚገኘው ጃክ ግሪሊሽ ተመሳሳይ ቁጥር ላይ ከእርሱ ጋር ይገኛል። ነገር ግን የፍሎሪያን ቪርትዝ ደግሞ ከሌቨርኩሰን በኋላ በዚህ ቡድን ጅማሩ ጥሩ አይደለም ያለው እንዲያውም ዜሮ ዜሮ ሰባት የሚል ስያሜዎችም ጭምር እንድትሰጡ ይታወቃል። በእነዚህ ሁሉ ጨዋታዎች አንድም አሲስት አንድም ጎል ማስቆጠር ያልቻለ ተጫዋች እንደመሆኑ መጠን ወደ ጨዋታ የመመለሻ ጊዜ ሊሆን ይችላል የሚሉ ሀሳቦች ይነሳሉ። የኛውን መርሃ ገበርን በተመለከተ እና ለዚህ ተጫዋች ትልቅ መርሃ ገበር የመሆን እድል አለው። በተመሳሳይ እዚሁ አማካይ ቦታ ላይ ግን ባሰለፍነው የውድድር የውድድር ዓመት ሩበን አሞሪም ሌላው ጨዋታቸውን ሲያከናውኑ ከሊቨርፑል ጋር አንድ በደንብ በጉልህም እናስታውሰው እውነት እንደነበር ታስታውሳላችሁ። ካዝሜሮ በጨዋታው ላይ የሰራቸው ሁለት ስህተቶች ዩናይትድ ላይ ጎሎችን እንዲቆጠሩም ጭምር ምክንያት እንደነበሩ እና በዚህኛው ጨዋታ ብሎም ደግሞ በዚህ ውድድር ዓመት በሩበን አሞሪን ቡድን ውስጥ በቋሚነት የሚጠቀሙባቸው አማካኝ ስፍራ ተጫዋቾች አሉ። ካዝሜሮ እና ቡሩኖ ፈርናንዴሽ ሶ ማኑኤል ኡጋርቴ ለዚህ ጨዋታ ዝግጁ ነው ተብሏል። አሁን ባለበት ነባሬ ሁኔታ የትኛውን ተጫዋች ነው በጨዋታው ላይ አስቀድሞ በቋሚነት የሚጠቀሙበት የሚለው ሀሳብ በጉልህ ከሚነሱ ጉዳዮች ውስጥ አንዱ ነው። ስለዚህ በፍሎሪያን ቨርትዝ የሚመራው ሊቨርፑል አሊያስ ካዝሜሮ እና ብሩኖ ፈርናንዴዝ የሚገኙበት ከጥልቅ የሚነሳው ማንቸስተር ዩናይትድ የንን ጨዋታ የማሸነፍ ከፍተኛ እድል አለው የሚሉት ጉዳዮች ደግሞ ሌላው አማካይ ቦታ ላይ ከሚጠበቁ ጉዳዮች መካከል በቀዳሚነት የሚነሳ መሆኑን ደግሞ ከዚሁ መጥቀስ የሚቻል ይመስላል። ከዛ ባለፈ ዩናይትድ የሊቨርፑል ደካማ የሚባለውን የቀኙን መስመር በተመለከተ ያንን ኤክስፕሎይት ማድረግ የሚያስችል አቅም ይኖረዋል። በተለይ ትሬንት አሌግዛንደር ቀደም ሲል አለመኖሩን ተከትሎ ዩናይትድ ያንን ቦታ በደንብ በደንብ ለማጥቃት የተጋጣሚ ሳጥን ውስጥ በተደጋጋሚ ለመገኘት የጎሎሽ መነሻ ከማድረግ አንጻር ቡኑ እንዴት ባለ መልኩ ይህንን ቦታ ሊጠቀም ይችላል የሚሉ ሀሳቦች ይነሳሉ። ጀረሚ ፍሪምፖንግ ኦፍኮርስ መጥቷል፣ ግን እስካሁን ድረስ ከጉዳቶች ጋርም ጭምር እየታገለ ደግሞ ወጥ ያልሆነ ብቃትም ጭምር እየተመለከትንበት እንዳለ ይታወቃል። ኮነር ብራድሊን እዚህ ቦታ ላይ እየሞከሩ ነው የሚገኙት። ይልቁኑ ዶሚኒክ ዞቦዝ ላይ ደግሞ ለዚህ ቦታ በአንዳንድ አጋጣሚዎች እንዲጠቀሙበትም ጭምር ምክንያት እንደሆኑ ይታወሳል። እና ሊቨርፑል በዚህ የውድድር ዓመት አታኪንግ ሰርዱ ላይ በሚገኝበት ሰዓት ላይ በአብዛኛው እየተመለከተን እንዳለ ነው። ከግራው መስመር ላይ የሚነሳ ነው ብዙ በአብዛኛው ቡድኑ የሚያጠቃው 43.5 በመቶ ቡድኑ የሚያጠቃው በግራ መስመር ሲሆን እንዳለፉት የውድድር ዓመታት የቀኙ መስመር ላይ ተጽዕኖ ብዙ እያስተዋልን አይደለም የምንገኘው ቅድም እንዲሁም ለሙሐመድ ሻላ ጥሩ አለመሆን እንደ ምክንያት ጀስቲፊኬሽን ስናነሳ የቡድኑ ወሳኝ የሚባለው ራይት ባክ በሜዳ ውስጥ አለመኖር የእሱ ከዚህ ቡድን መልቀቅ እንደ ምክንያት ስናነሳ ነበር እና ከዚህ መነሻ ደግሞ በደንብ የምናነሳው የግራ መስመሩ ይበልጥ የተሻለ በዚህ ቡድን ውስጥ የማሸነፍን ሁኔታ እንዲኖር ምክንያት እየሆኑ እንደሚገኙም ጭምር እያነሳን እንገኛለን ማለት ነው። ከዚያ ባለፈው በዚህ ጨዋታ ላይ የትኛው የፊቱን መስመር ተጫዋች በቋሚነት ይጀምራል በሊቨርፑል በኩል እንዲሁም ደግሞ በዩናይትድም በኩል ይጠበቃሉ። ሁጎ ኤኪቲኬ በአስር ጨዋታዎች አምስት ጎሎች ላይ አምስት ጎሎችን አስቆጥሮ አንድ አሲስት አድርጓል። እንግዲህ በሊቨርፑል 2526 የውድድር ዓመት አሌክዛንደር አይዛክ በስድስት ጨዋታዎች በሁሉም ውድድር ማለት ነው አንድ ጎል አስቆጥሮ አንድ አሲስት አድርጓል። ከዛ ባለፈ ቤንያሚን ሴስኮ በስምንት ጨዋታዎች ሁለት ጎሎችን አስቆጥሮ ምንም አይነት አሲስት ማድረግ አልቻለም። የእነዚህ ተጫዋቾች በተለይ ለዚህ ጨዋታ ደግሞ በልዩነት ጨዋታውን ልዩነት በመፍጠር ቡድናቸው ጨዋታውን እንዲያሸነፍ አስተዋጽኦ የማበረከት ዕድላቸው ሌላው ከሚጠበቁ ጉዳዮች መካከልም ጭምር የሚጠቀስ ነው እና ማን ይህንን በደንብ በተሻለ መልኩ የፊት መስመሩን በተሻለ ማጥቃት ቡኑ እንዲያሸነፍ ማገዝ ይችላል የሚሉት ጉዳዮች እንድንጠብቃቸው ከሚያደርጉ የዚህ መርሃ ግብር ሁኔታዎች መካከል የሚነሳ ነው። ዩናይትድ ቀደም ሲል እንዳነሳ ነው ትልቅ መምላይ ከሚገኙ ክለቦች ውስጥ አንዱ ነው። በሊጉ አሁን ባለበት ነባሪ ሁኔታ የሊጉ አጀማመሩ ጥሩ እንዳልሆነ በደንብ ማንሳት እንችላለን። ሊቨርፑል ደግሞ በአንጻራዊነት መቶ ፐርሰንት የማሸነፍ ግስጋሴውን ኋላ ላይ ደግሞ ባለፉት ሁለት ተከታታይ መርሃ ግብሮች ሽንፈትን አስተናግዶ ኤክስፔክቴሽኖች ቀደም ሲል ከነበሩት ያ የእንግሊዝ ፕሪሚየር ሊግን የማሸነፍ በእንግሊዝ ፕሪሚየር ሊግ በእንዲሁ አይነት የወጥነት ብቃት የመቆየቱን ጉዳይ እንደው ጥርጣሪዎች ውስጥ እንዲገቡም ጭምር ያስቻለ ቡድን ይመስለኛል። አሁንም ቡድኑ ጎሎችን ያስቆጥራል፣ ግን ጎሎችን ሲያስቆጥር ደግሞ ከዚህ ቀደም እንደለመድነው ሁሉ በደንብ ጎል አስቆጣሪ ተጫዋቾች አሉት ለማለት ፍጹም በሚያስቸግር መልኩ እያስተዋለ ነው። በእርግጥ ጎል አስቆጣሪ ተጫዋቾች አሉት፣ ምንም ጥያቄ የለውም። በርከት ያሉ ተጫዋቾች ላይሆኑም በቡድኑ በኩል ያሉት ጎኪ ቲኬኮ ዲጋት ፖ ፌድሪኮ ኬዘ ሞሐመድ ሳላ ዞቦ ላይ እንደዚህ አይነት እንዲሁም አሌክዛንደር አይዛክ ያሉ ተጫዋቾች በቡድኑ በኩል ጎሎችን ማስቆጠር የሚችሉ ተጫዋቾች አሏቸው። ከዚህ ባለፈ ለሊቨርፑል በጣም ጥሩ ነገሩ መሆን የሚችል ሪያን ግራቨንበርግ በዚህ ጨዋታ ላይ ጤናማ ሆኖ የመሰለፍ እድል አለው ብለዋል አሰልጣኝ አርነ ስሎት። ምናልባት ምናልባት ለሊቨርፑል በጣም ትልቁ ጉዳይ የሚሆነው የተጫዋች ለዚህ ጨዋታ ዝግጁ ሙሉ በሙሉ በፊትነስ ደረጃ ሆኖ ጨዋታውን በቋሚነት መጀመር የሚችል ከሆነ ለሊቨርፑል እጅግ በጣም ትልቅ ውጤት ወይም ስኬት ነው ማለት እንችላለን። ከዚህኛው ባሻገር ማንችስተር ዩናይትድ ከሰባቱ በሶስቱ አሸንፈዋል፣ በአንዷቸው ወጥቷል፣ በሶስቱ ሽንፈትን አስተናግዷል። አሁንም የሁለት የገበዳዎችን ቡድኑ አለበት። አስር ነጥቦችን ሰብስቦ አስረኛ ደረጃ ላይ የሚገኝ ቡድን ነው። ቀደም ሲል እንዳለው ዩናይትድም የጎሎች ማስቆጠር ችግር ከሚታይባቸው ቡድኖች ውስጥ አንዱ ነው ማለት እንችላለን። ከዛ ባለፈ የቆሙ ኳሶችን ደግሞ የመከላከል ከፍተኛ የሆነ ክፍተት ከሚታይባቸው የፕሪምየር ሊጉ ቀዳሚ ቡድኖች ውስጥ ልናነሰው የምንችለው ቡድን እንደሆነ በደንብ እዚህ ጋር መጥቀስ እንችላለን እና እና በእንግሊዝ በጣም በትልቁ ከሚጠበቁ መርሃ ግብሮች ውስጥ ሊቨርፑል ከማንቸስተር ዩናይትድ በአንፊልድ ሮድ የሚያደርጉት መርሃ ግብር ማን በበላይነት ይወጠዋል የሚለው የሚጠበቅ ነው። ከዛ ባለፈ በዚህ ዓመት ብቻ አይደለም፣ የሩበን አሞሪን ቡድን አብዛኛውን ጊዜ ጨዋታ በተለይ ኳስ በመቆጣጠር የበላይነት በወሰደባቸው ጨዋታዎች ላይ የማሸነፍ ስኬቱ እጅግ በጣም ደካማ ከሚባሉ እንግሊዝ ፕሪሚየር ሊግ ክለቦች ውስጥ አንዱ ነው። እና በአብዛኛው እንዲሁም የኳስ ቁጥጥር በላይነት ሲወሰድበት ጨዋታዎችን የማሸነፍ ከፍተኛ ግምት ካላቸው ቡድኖች ውስጥ አንዱ ነው። እና ደግሞ በባክስሪ በሚጀምርበት ሳፈ ለዩናይትድ እንዲሁም ለሩበን አሞሪም ጭምር ጨዋታዎችን የማሸነፍ ከፍተኛ ሞራል ከሚሆናቸው ተጫዋቾች መካከል አንዱ ናስር መዝራዊ ለዚህ ጨዋታ ዝግጁ እንዳልሆነ አሰልጣኙ ጠቁመዋል። እስካሁን ድረስ እርግጠኛ አይደሉም። እና ምናልባት የዚህ ተጫዋች በሜዳ ውስጥ አለመኖር ዩናይትድን ሊጎዳው እንደሚችል በደንብ ማንሳት እንችላለን። ነገር ግን ሜሰን ማውንት በጣም በጥሩ ብቃት ነበር የተመለከተ ነው ከሰንደርላንድ ጋር። ከዛ ባለፈ ብሪያን ምቡሞ ወደ ጥሩ ብቃቱ እንዲመጣም ይጠበቃል። ቤንያሚን ሴስኮ ደግሞ በጣም ወሳኝ በሚሏቸው መርሃ ግብሮች፣ በተለይ የመጨረሻዎቹ ጨዋታዎች ላይ በጎሎች ላይ ተሳትፎ እያደረገ ነው የሚገኘው። እስከ አስር ዓመቱ ድረስ በግብ ጠባቂነት ሳይሆን የፊት መስመር ተጫዋች ሆኖ ነበር ሲያገለግል የተባለው ሴኔ ላመንስ መንስ በዚህ ጨዋታ ላይ በቋሚነት ይጀምራል ተብሎ ነው እንግዲህ የሚጠበቀው። ሰው የሰሜን ምዕራቡ ትልቁ የሪቫለሪ መርሃ ግብር ማን በበላይነት ይወጣል የሚለው ብዙዎች በጉጉት የሚጠብቁት መርሃ ግብር ነው እንግዲህ የሚሆነው። ሊቨርፑል ከማንቸስተር ዩናይትድ ማን ያሸንፋል? መገመት ይቻላል።